በሰማይና በምድር የተዋረዱትን የሚያይ ከአለቆች ጋር ከሕዝቡም አለቆች ጋር ያኖረው ዘንድ ችግረኛን ከመሬት የሚያነሣ ምሽኪኑንም ከፋንዲያ ከፍ ከፍ የሚያደርግ መካኒቱን በቤት የሚያኖራት ደስ የተሰኘችም የልጆች እናት የሚያደርጋት። ሃሌ ሉያ። መዝሙር አንድ መቶ አስራ አራት እስራኤል ከግብፅ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 እግዚአብሔር በላያችሁ በላያችሁና በልጆቻችሁ ላይ ይጨምር። እናንተ ሰማይንና ምድርን ለሠራ ለእግዚአብሔር የተባረካችሁ ናችሁ። የሰማያት ሰማይ ለእግዚአብሔር ነው፣ ምድርን ግን ለሰው ልጆች ሰጣት። አቤቱ ሙታን የሚያመሰግኑህ አይደሉም፣ ወደ ሲኦልም የሚወርዱ ሁሉ እኛ ሕያዋን ግን ከዛሬ ጀምሮ እስከ ዘላለም እግዚአብሔርን እንባርካለን። ሃሌሉያ መዝሙር አንድ መቶ አስራ ስድስት እግዚአብሔር የልመናዬን ድምፅ ሰምቶአልና ወደድሁት፤ ጆሮውን ወደ እኔ አዘንብሎአልና በዘመኔ ሁሉ እጠራዋለሁ። የሞት ጣር ያዘኝ፣ የሲኦልም ሕማም አገኘኝ። ጭንቀትንና መከራን አገኘሁ፤ የእግዚአብሔርንም ስም ጠራሁ። አቤቱ ነፍሴን አድናት። እግዚአብሔር መሐሪና ጻዲቅ ነው፤ አምላካችንም ይቅር ባይ ነው። እግዚአብሔር ሕፃናትን ይጠብቃል፤ ተቸገርሁ፣ እርሱም አዳነኝ። ነፍሴ ሆይ ወደ እረፍትሽ ተመለሺ እግዚአብሔር መልካም አድርጎልሻልና ነፍሴን ከሞት ዓይኔንም ከንባ እግሬንም ከመሰናከል አድኖአልና በሕያዋን አገር በእግዚአብሔር ፊት እሄዳለሁ። አመንሁ ስለዚህም ተናገርሁ። እኔም እጅግ ተቸገርሁ። እኔም ከድንጋጤ የተነሣ ሰው ሁሉ ሐሰተኛ ነው አልሁ። ስላደረገልኝ ሁሉ ለእግዚአብሔር ምንን እመልሳለሁ? የመድኃኒትን ጽዋ እቀበላለሁ። የእግዚአብሔርንም ስም እጠራለሁ። በሕዝቡ ሁሉ ፊት ስእለቴን ለእግዚአብሔር እፈጽማለሁ። የቅዱሳኑ ሞት በእግዚአብሔር ፊት የከበረ ነው። አቤቱ እኔ ባሪያህ ነኝ ባርያህ ነኝ የሴት ባሪያህም ልጅ ነኝ። ሰንሰለቴን ሰበርህ። ለአንተ የምስጋና መሥዋዕትን እሰዋለሁ፣ የእግዚአብሔርንም ስም እጠራለሁ። በሕዝቡ ሁሉ ፊት ስዕለቴን ለእግዚአብሔር እፈጽማለሁ፣ በእግዚአብሔር ቤት አደባባይ፣ ኢየሩሳሌም ሆይ በመካከልሽም። ሐሌሉያ መዝሙር አንድ መቶ አስራ ሰባት አሕዛብ ሁላችሁ እግዚአብሔርን አመስግኑት፣ ወገኖችም ሁሉ ያመስግኑት። ምሕረቱ በእኛ ላይ ጸንታለችና የእግዚአብሔርም እውነት ለዘላለም ትኖራለች። ሃሌሉያ። መዝሙር አንድ መቶ አስራ ስምንት እግዚአብሔርን አመስግኑ ቸር ነውና ምሕረቱ ለዘላለም ናትና። ቸር እንደሆነ ምሕረቱም ለዘላለም እንደሆነች የእስራኤል ቤት አሁን ይንገሩ። ቸር እንደሆነ ምሕረቱ ለዘላለም እንደሆነች የአሮን ቤት አሁን ይንገሩ። ቸር እንደሆነ ሆነ ምሕረቱ ለዘላለም እንደሆነች እግዚአብሔርን የሚፈሩ ሁሉ አሁን ይንገሩ። በተጨነቅሁ ጊዜ እግዚአብሔርን ጠራሁት፣ ሰማኝ፣ አሰፋልኝም። እግዚአብሔር ረዳቴ ነው፣ አልፈራም፣ ሰው ምን ያደርገኛል? እግዚአብሔር ረዳቴ ነው፣ እኔም በጠላቶቼ ላይ አያለሁ። በሰው ከመታመን ይልቅ በእግዚአብሔር መታመን ይሻላል። በገዢዎች ተስፋ ከማድረግ ይልቅ በእግዚአብሔር ተስፋ ማድረግ ይሻላል። አሕዛብ ሁሉ ከበቡኝ፣ በእግዚአብሔርም ስም አሸነፍኋቸው። መክበቡንስ ከበቡኝ በእግዚአብሔርም ስም አሸነፏቸው። ንብ ማርን እንደሚከብ ከበቡኝ፣ እሳትም በእሾህ ውስጥ እንዲነድ ነደዱ። በእግዚአብሔርም ስም አሸነፍኋቸው። ገፋኸኝ፣ ለመውደቅም ተንገደገድሁ፣ እግዚአብሔር ግን አገዘኝ። ኃይሌም ዝማሬም እግዚአብሔር ነው፣ እርሱም መድኃኒት ሆነልኝ። የእልልታና የመድኃኒት ድምፅ በጻድቃን ድንኳን ነው። የእግዚአብሔር ቀኝ ኃይልን አደረገች። የእግዚአብሔር ቀኝ ከፍ ከፍ አደረገችኝ። የእግዚአብሔር ቀኝ ኃይልን አደረገች። አልሞትም በሕይወት እኖራለሁ እንጂ የእግዚአብሔርንም ሥራ እናገራለሁ። መገሰጽስ እግዚአብሔር ገሰጸኝ፣ ለሞት ግን አልሰጠኝም። የጽድቅን ደጆች ክፈቱልኝ፣ ወደ እርሱ ገብቼ እግዚአብሔርን አመሰግናለሁ። ይህች የእግዚአብሔር ደጅ ናት፣ ወደ እርሷ ጻድቃን ይገባሉ። ሰምተኸኛልና መድኃኒትም ሆነኸኛልና አመሰግንሃለሁ። ግንበኞች የናቁት ድንጋይ እርሱ የማዕዘን ራስ ሆነ። ይህች ከእግዚአብሔር ዘንድ ሆነች ለዓይናችንም ድንቅ ናት። እግዚአብሔር የሠራት ቀን ይህች ናት። ሐሴትን እናድርግ በርሷም ደስ ይበለን። አቤቱ ባክህ አሁን አድን፣ አቤቱ ባክህ አሁን አቅና። በእግዚአብሔር ስም የሚመጣ ብሩክ ነው። ከእግዚአብሔር ቤት መረቅናችሁ። እግዚአብሔር አምላክ ነው ለእኛም በራልን። እስከ መሠዊያው ቀንዶች ድረስ የበዓሉን መሥዋዕት በገመድ እሠሩት። አንተ አምላኬ ነህ፣ አመሰግንህም፣ አለው። አንተ አምላኬ ነህ፣ ከፍ ከፍ አድርገሃለሁ። ሰምተህኛልና መድኃኒትም ሆነህኛልና አመሰግንሃለሁ። እግዚአብሔርን አመስግኑ፣ ቸር ነውና ምሕረቱ ለዘላለም ናትና። መዝሙር አንድ መቶ አስራ ዘጠኝ በመንገዳቸው ንጹሐን የሆኑ በእግዚአብሔርም ሕግ የሚሄዱ ምስጉኖች ናቸው። ምስክሩን የሚፈልጉ በፍጹም ልብ የሚሹት ምስጉኖች ናቸው። አመጽንም አያደርጉም በመንገዶቹም ይሄዳሉ። ትእዛዛትህን እጅግን እጠብቅ ዘንድ አንተ አዘዝህ። ሥርዓትህን ለመጠበቅ መንገዶቼ ይቀኑ ዘንድ እወድ ነበር። ትእዛዝህን ሁሉ ስመለከት በዚያን ጊዜ አላፍርም። አቤቱ የጽድቅህን ፍርድ ስማር በቅን ልብ አመሰግንሃለሁ። ሥርዓትህን እጠብቃለሁ በፍጹም አትጣለኝ ጎልማሳ መንገዱን በምን ያነጻል? ቃልህን በመጠበቅ ነው። በፍጹም ልቤ ፈለግሁህ፣ ከትእዛዝህ አታርቀኝ። አንተን እንዳልበድል ቃልህን በልቤ ሰወርሁ። አቤቱ አንተ ብሩክ ነህ፣ ሥርዓትህን አስተምረኝ። የአፍህን ፍርድ ሁሉ በከንፈሬ ነገርሁ። እንደ ብልጥግና ሁሉህ በምስክርህ መንገድ ደስ አለኝ። ትእዛዝህን አሰላስላለሁ፣ መንገድህንም እፈልጋለሁ። በትእዛዝህ ደስ ይለኛል ቃልህንም አልረሳም። ለባሪያህ መልካም አድርግ ሕያው እንድሆን ቃልህንም እንድጠብቅ። ዐይኖቼን ክፈት ከሕግህም ታምራትህን አያለሁ። እኔ በምድር እንግዳ ነኝ፣ ትእዛዛትህን ከእኔ አትሰውር። ነፍሴ ሁል ጊዜ ፍርድህን እጅግ ናፈቀች። ከትእዛዛትህ የሳቱትን ትዕቢተኞችንና ርጉማንን ዘለፍህ። ምስክርህን ፈልጌያለሁና ስድብንና ነውርን ከእኔ አርቅ። አለቆች ደግሞ ተቀምጠው እኔ ናሙኝ። ባሪያህ ግን ሕግህን ያሰላስል ነበር። ምስክርህም ተድላዬ ነው። ሥርዓትህም መካሪ ነው። ነፍሴ ወደ ምድር ተጠጋች፣ እንደ ቃልህ ሕያው አድርገኝ። መንገድህን ነገርሁ ሰማኸኝም፣ ሥርዓትህን አስተምረኝ። የሥርዓትህን መንገድ እንዳስተውል አድርገኝ፣ ታምራትህንም አሰላስላለሁ። ከሐዘን የተነሣ ነፍሴ ያንቀላፋች፣ በቃልህ አጠንክረኝ። የአመፅን መንገድ ከእኔ አርቅ፣ በሕግህም ማረኝ። የእውነትህን መንገድ መረጥሁ፣ ፍርድህንም አልረሳሁም። አቤቱ ምስክርህን ተጠጋሁ፣ አታሳፍረኝ። ልቤን ባሰፋኸው ጊዜ በትእዛዝህ መንገድ ሮጥሁ። አቤቱ የሥርዓትህን መንገድ አስተምረኝ፣ ሁልጊዜም እፈልገዋለሁ። እንዳስተውል አድርገኝ፣ ሕግህንም እፈልጋለሁ፣ በፍጹም ልቤም እጠብቀዋለሁ። እርሷን ወድጃለሁና የትእዛዝህን መንገድ ምራኝ። ልቤን ወደ ምስክርህ አዘንብል፣ ወደ ስስትም አይሁን። ከንቱ ነገርን እንዳያዩ ዐይኖቼን መልስ፣ በመንገድህ ሕያው አድርገኝ። እንዲፈራህ ባሪያህን በቃልህ አጽና። ፍርድህ መልካም ናትና የተጠራጠርሁትን ስድብ ከእኔ አርቅ። እነሆ ትእዛዝህን ናፈቅሁ፣ በጽድቅህ ሕያው አድርገኝ። አቤቱ እንደ ቃልህ ምሕረትህና መድኃኒትህ ይምጡልኝ። በቃልህ ታምኛለሁና ለሚሰድቡኝ በነገር እመልስላቸዋለሁ በፍርድህም ታምኛለሁና፣ የእውነትን ቃል ከአፌ ፈጽማ አታርቅ ለዘላለም ዓለም። ሁልጊዜ ሕግህን እጠብቃለሁ። ትእዛዛትህንም እፈልጋለሁና አስፍቼ እሄዳለሁ። በነገሥታት ፊት ምስክርህን እናገራለሁ፣ አላፍርምም። እጅግም በወደድኋቸው ኋቸው በትእዛዛትህ ደስ ይለኛል። እጆቼንም ወደ ወደድኋቸው ወደ ትእዛዛትህ አነሳለሁ፣ ሥርዓትህንም አሰላስላለሁ። ለባሪያህ ተስፋ ያስደረግኸውን ቃልህን አስብ፣ ቃልህ ሕያው አድርጎኛልና። ይህች በመከራ የደስ አሰኘችኝ። ቲቢተኞች እጅግ አመጹ፣ እኔ ግን ከሕግ አልራቅሁም። ከጥንት የነበረውን ፍርድህን አሰብሁ፣ አቤቱ ተጽናናሁም። ሕግህን ከተዉ ከኀጢአተኞች የተነሣ ሐዘን ያዘኝ። በእንግድነት የአገር ሥርዓትህ መዝሙር ሆነችኝ። አቤቱ በሌሊት ስምህን አሰብሁ፣ ሕግህንም ጠበቅሁ። ትእዛዛትህንም ፈልጌያለሁና፣ ይች ሆነችልኝ። እግዚአብሔር ክፍሌ ነው፣ ሕግህን እጠብቃለሁ አልሁ። በፍጹም ልቤ ወደ ፊትህ ተማለልሁ፣ እንደ ቃልህ ማረኝ። ስለ መንገዶችህ አሰብሁ፣ እግሬንም ወደ ምስክሮችህ መለስሁ። ትእዛዝህን ለመጠበቅ ጨከንሁ፣ አልዘገየሁምም። የኀጢአን ገመዶች ተተበተቡብኝ፣ ሕግህን ግን አልረሳሁም። ስለ ጽድቅህ ፍርድ በእኩለ ሌሊት አመሰግንህ ዘንድ እነሳለሁ። እኔ ለምፈሩ ሁሉ ትእዛዝህንም ለሚጠብቁ ባለንጀራ ነኝ። አቤቱ ምሕረትህ በምድር ሁሉ ሞላች፣ ሥርዓትህን አስተምረኝ። አቤቱ እንደ ቃልህ ለባሪያህ መልካም አደረግ። በትእዛዛትህ ታምኛለሁና መልካምን ምክር ዕውቀትን አስተምረኝ። እኔ ሳልጨነቅ ሳትሁ፣ አሁን ግን ቃልህን ጠበቅሁ። አቤቱ አንተ ቸርነህ፣ በቸርነትህም ሥርዓትህን አስተምረኝ። የትዕቢተኞች ዓመፅ በላይ በዛ፤ እኔ ግን በፍጹም ልቤ ትእዛዛትህን እፈልጋለሁ። ልባቸው እንደ ወተት ረጋ፤ እኔ ግን በሕግ ደስ ይለኛል። ሥርዓትህንም ማር ዘንድ ያስጨነቅኸኝ መልካም ሆነልኝ። ከአእላፋት ወርቅና ብር ይልቅ የአፍህ ሕግ ይሻለኛል። እጆችህ ሠሩኝ አበጃጁኝም፤ እንዳስተውል አድርገኝ ትእዛዝህንም እማራለሁ። በቃልህ ታምኛለሁና የሚፈሩህ እኔን አይተው ደስ ይላቸዋል። አቤቱ ፍርድህ ጽድቅ እንደሆነች ሆነች፣ በእውነትህም እንዳስቸገርኸኝ አወቅሁ። ምሕረትህ ምሕረትህ ለመጽናናቴ ትሁነኝ፣ እንደ ቃልህም ለባሪያህ ይሁነው። ሕግህ ተድላይ ናትና ቸርነትህ ትምጣለኝ፣ በሕይወትም ልኑር። ቲቢተኞች በአመፅ ጠመውብኛልና ይፈሩ። እኔ ግን በትእዛዝህ እጫወታለሁ። የሚፈሩህና ምስክሮችን የሚያውቁ ወደ እኔ ይመለሱ። እንዳላ ፍር ልቤ በሥርዓትህ የቀና ይሁን። ነፍሴ መድኃኒትህ እናፈቀች፣ በቃልህም ታመንሁ። መቼ ታጽናናኛለህ እያልሁ ዐይኖቼ ስለ ቃልህ ፈዘዙ። በጢስ እንዳላቁ ማዳ ሆኛለሁና ሥርዓትህን ግን አልረሳሁም። የባራህ ዘመኖች ስንት ናቸው? በሚያሳድዱኝስ ላይ መቼ ትፈርድልኛለህ? ኃጢአተኞች ጫወታን ነገሩኝ፣ አቤቱ እንደ ሕግህ ግን አይደለም። ትእዛዛትህ ሁሉ እውነት ናቸው። በአመፅ አሳደውኛል፣ እርዳኝ። ከምድር ሊያጠፉኝ ጥቂት ቀርቷቸው ነበር፣ እኔ ግን ትእዛዛትህን አልተውሁም። እንደ ምሕረትህ ሕያው አድርገኝ፣ የአፍህንም ምስክር እጠብቃለሁ። አቤቱ ቃልህ በሰማይ ለዘላለም ይኖራል። እውነትህ ለልጅ ልጅ ናት። ምድርን መሠረታት፣ እርሷም ትኖራለች። ሁሉም ባሪያዎችህ ናቸውና ቀኑ በትእዛዝህ ይኖራል። ሕግህ ተድላይ ባይሆን ቀድሞ በጉስቁልናይ በጠፋሁ ነበር። በእርሱ ሕያው አድርገኸኛል እና ፍርድህን ለዘላለም አልረሳም። እኔ ያንተ ነኝ ፍርድህን ፈልጌያለሁና አድነኝ። ኀጢአተኞች ያጠፉኝ ዘንድ ጠበቁኝ። ምስክርህን ግን መረመርሁ። የሥራን ሁሉ ፍጻሜ አየሁ፣ ትእዛዝህ ግን እጅግ ሰፊ ነው። አቤቱ ሕግህን እንደ ምን እጅግ ወደድሁ! ቀኑን ሁሉ እርሱ ትዝታዬ ነው። ለዘላለም ለእኔ ነውና ትእዛዝህ ከጠላቶች ይልቅ አስተዋይ አደረገኝ። ምስክርህ ትዝታዬ ነውና ካስተማሩን ሁሉ ይልቅ አስተዋልሁ። ትእዛዝህን ፈልጌያለሁና ከሽማግሌዎች ይልቅ አስተዋልሁ። ቃልህን እጠብቅ ዘንድ ከክፉ መንገድ ሁሉ እግሬን ከለከልሁ። አስተምረኸኛልና ከፍርድህ አልራቅሁም። ቃልህ ለጉሮሮዬ ጣፋጭ ነው፣ ከማርና ከወለላ ይልቅ ለአፌ ጣፈጠኝ። ከትእዛዝህ የተነሣ አስተዋልሁ፣ ስለዚህ የሐሰትን መንገድ ጠላሁ። ሕግህ ለእግሬ መብራት ለመንገዴ ብርሃን ነው። የጽድቅህን ፍርድ እጠብቅ ዘንድ ማልሁ አጸናሁ። እጅግ ተቸገርሁ፤ አቤቱ እንደ ቃልህ ሕያው አድርገኝ። አቤቱ ከአፌ የሚወጣውን ቃል ውደድ፣ ፍርድህንም አስተምረኝ። ነፍሴ ሁልጊዜ በእጅ ውስጥ ናት፣ ሕግህን ግን አልረሳሁም። ኀጢአተኞች ወጥመድን ዘረጉብኝ፣ ከትእዛዝህ ግን አልሳትሁም። የልቤ ደስታ ነውና ምስክርህን ለዘላለም ወረስሁ። ለዘላለም ለፍጻሜውም ትእዛዝህን አደርግ ዘንድ ልቤን አዘነበልሁ። አመፀኞችን ጠላሁ፣ ሕግህን ግን ወደድሁ። አንተ ረዳቴና መጠጊያዬ ነህ፣ በቃልህም ተማመንሁ። እናንተ ኃጢአተኞች ከእኔ ራቁ፣ የአምላኬንም ትእዛዝ ልፈልግ። እንደ ቃልህ ደግፈኝ፣ ሕያውም እሆናለሁ፣ ከተስፋዬም አልፈር። እርዳኝ፣ እድናለሁም፣ ሁል ጊዜም ሥርዓትህን እመረምራለሁ። ምኞታቸው አመፃ ነውና ከሥርዓትህ የሚልቁትን ሁሉ አጐሳቈልሃቸው። የምድርን ኃጢአተኞች ሁሉ እንደ ርኵሰት አጠፋሃቸው፤ ስለዚህ ምስክርህን ወደድሁ። ሥጋዬ አንተን ከመፍራት የተነሳ ደነገጠ፣ ከፍርድህ የተነሳ ፈርቻለሁ። ፍርድንና ጽድቅን ሠራሁ፤ ለሚያስጨንቁኝ አሳልፈ አትስጠኝ። ባሪያህን በመልካም ጠብቀው፣ ትዕቢተኞችም አይጋፉኝ። ዐይኖቼ ለማዳንህ ለጽድቅህም ቃል ፈዘዙ። ለባሪያህ እንደ ምሕረትህ አድርግ ሥርዓትህንም አስተምረኝ። እኔ ባሪያህ ነኝ፣ እንዳስተውል አድርገኝ፣ ምስክርህንም አውቃለሁ። ለእግዚአብሔር የሥራ ጊዜ ነው፣ ሕግህንም ሻሩት። ስለዚህ ከወርቅና ከንቁ ይልቅ ትእዛዝህን ወደድሁ። ስለዚህ ወደ ትእዛዝህ ሁሉ አቀናሁ፣ የአመፅንም መንገድ ሁሉ ጠላሁ። ምስክሮች ድንቆች ናቸው፣ ስለዚህ ነፍሴ የፈለገቻቸው። የቃልህ ፍቺ ያበራል፣ ሕፃናትንም አስተዋዮች ያደርጋል። አፌን ከፈትሁ አልከለከልሁም፣ ወደ ትእዛዝህ ናፍቅያለሁና። ስምህን ለሚወዱ እንደምታደርገው ፍርድ ወደ እኔ ተመልከት ማረኝም። አካሄዴን እንደ ቃልህ አቅና፣ ኀጢአትም ሁልጊዜ አይግዛኝ። ከሰው ግፍ አድነኝ፣ ትእዛዝህንም እጠብቃለሁ። በባሪያህ ላይ ፊትህን አብራ፣ ሥርዓትህንም አስተምረኝ። ሕግህን አልጠበቅሁምና የውኃ ፈሳሽ ከዐይኖቼ ፈሰሰ። አቤቱ አንተ ጻድቅ ነህ፣ ፍርድህም ቅን ነው። ምስክርህን በጽድቅ አዘዝህ እጅግም ቅን ነው። ጠላቶቼ ቃልህን ረስተዋልና የቤትህ ቅናት አቀለጠኝ። ቃልህ እጅግ የነጠረ ነው፣ ባሪያህም ወደደው። እኔ ታናሽና የተናቅሁ ነኝ፣ ትእዛዛትህን ግን አልረሳሁም። ጽድቅህ የዘላለም ጽድቅ ነው፣ ቃልህም እውነት ነው። መከራና ችግር አገኙኝ፣ ትእዛዛትህ ግን ተድላይ ናቸው። ምስክርህ ለዘላለም ጽድቅ ነው። እንዳስተውል አድርገኝ በሕይወትም አኑረኝ። በፍጹም ልቤ ጮኹ፣ አቤቱ ስማኝ፣ ሥርዓትህን እፈልጋለሁ። ወደ አንተ ጮኹ፣ አድነኝ፣ ምስክርህንም እጠብቃለሁ። ማለዳ ጮኹ፣ ቃልህንም ተስፋ አድርጋለሁ። ቃልህን አስብ ዘንድ ዐይኖቼ ለመማለድ ቀደሙ። አቤቱ እንደ ቸርነትህ ድምፄን ስማ፣ እንደ ፍርድህ ሕያው አድርገኝ በአመፃ የሚያሳድዱኝ ቀረቡ ከሕግህም ራቁ አቤቱ አንተ ቅርብ ነህ መንገዶቼም ሁሉ ቅኖች ናቸው ከዘላለም እንደ መሠረትኸው ከቀድሞ ጀምሮ ከምስክርህ የተነሣ አወቅሁ ሕግህን አልረሳሁምና ችግሬን ተመልከት አድነኝም ፍርዴን ፍረድ አድነኝም ስለ ቃልህ ሕያው አድርገኝ መድኃኒት ከኀጢአን ሩቅ ነው ሥርዓትህን አልፈለጉምና። አቤቱ ቸርነትህ እጅግ ብዙ ነው፣ እንደ ፍርድህ ሕያው አድርገኝ። ያሳደዱኝና ያስጨነቁኝ ብዙዎች ናቸው፣ ከምስክር ግን ፈቀቅ አላልሁም። ቃልህን አልጠበቁምና ሰነፎችን አይቼ አዘንሁ። ትእዛዝህን እንደ ወደድሁ ተመልከት፣ አቤቱ በምሕረትህ ሕያው አድርገኝ። የቃልህ መጀመሪያ እውነት ነው የጽድቅህን ፍርድ ሁሉ ለዘላለም ነው። ገዢዎች በከንቱ አሳደዱኝ፣ ከቃልህ የተነሣ ግን ልቤ የደነገጠብኝ። ብዙ ምርኮ እንዳገኘ በቃልህ ደስ አለኝ። አመፃን ጠላሁ ተጸየፍሁም፣ ሕግህን ግን ወደድሁ። ስለ ጽድቅህ ፍርድ ሰባት ጊዜ በቀን አመሰግንሃለሁ። ሕግህን ለሚወዱ ብዙ ሰላም ነው፣ እንቅፋትም የለባቸውም። አቤቱ ማዳንህን ተስፋ አደረግሁ፣ ትእዛዛትህንም ጠበቅሁ። ነፍሴ ምስክርህን ጠበቀች እጅግም ወደደችው። መንገዶቼ ሁሉ በፊትህ ናቸውና ትእዛዝህንና ምስክርህን ጠበቅሁ። አቤቱ ጸሎቴ ወደ ፊትህ ትቅረብ፣ እንደ ቃልህም አስተዋይ አድርገኝ። ልመናዬ ወደ ፊትህ ትድረስ፣ እንደ ቃልህ አድንኝ! ሥርዓትህን አስተምረኸኛልና ከንፈሮቼ ምስጋናን አወጡ። ትእዛዛትህ ሁሉ ጽድቅ ናቸውና አንደበቴ ቃልህን ተናገረ፣ ትእዛዛትህን መርጫለሁና እጅህ የሚያድነኝ ይሁን። አቤቱ ማዳንህን ናፈቁ ሕግህም ተድላይ ነው። ነፍሴ ትኑርልኝ ታመሰግንህማለች፣ ፍርድህም ይርዳኝ። እንደ ጠፋ በግ ተቅበዘበሱ፣ ትእዛዛትህን አልረሳሁምና ባሪያህን ፈልገው። መዝሙር አንድ መቶ ሀያ በተጨነቅሁ ጊዜ ወደ እግዚአብሔር ጮኽሁ ሰማኝም። ከአመፀኛ ከንፈር ከሸንጋይም አንደበት አቤቱ ነፍሴን አድናት። ስለ ሽንገላ አንደበት ምንን ይሰጡሃል? ምንስ ይጨምሩልሃል? እንደ በረሃ እንጨት ፍም የኃያላን ፍላጾች የተሳሉ ናቸው። መኖሪያዬ የራቀ እኔ ወዮልኝ፣ በቄዳር ድንኳኖች አደርሁ። ሰላምን ከሚጠሉ ጋር ነፍሴ ብዙ ጊዜ ኖረች። እኔ ሰላማዊ ነኝ በተናገርኋቸው ጊዜ ግን በከንቱ ተሰለፉብኝ። መዝሙር አንድ መቶ ሀያ አንድ ዐይኖቼን ወደ ተራሮች አነሣሁ፤ ረዳቴ ከወዴት ይምጣ? ረዳቴ ሰማይና ምድርን ከሠራ ከእግዚአብሔር ዘንድ ነው። እግርህን ለመናወጥ አይሰጠውም፤ የሚጠብቅህም አይተኛም። እነሆ እስራኤልን የሚጠብቅ አይተኛም አያንቀላፋምም። እግዚአብሔር ይጠብቅሃል፤ እግዚአብሔርም በቀኝ እጅህ በኩል ይጋርድሃል። ፀሐይ በቀን አያቃጥልህም ጨረቃም በሌሊት። እግዚአብሔር ከክፉ ሁሉ ይጠብቃል፣ ነፍስህንም ይጠብቃታል። ከዛሬ ጀምሮ እስከ ዘለዓለም እግዚአብሔር መውጣትህንና መግባትህን ይጠብቃል። መዝሙር አንድ መቶ ሀያ ሁለት ወደ እግዚአብሔር ቤት እንሄድ ባሉኝ ጊዜ ደስ አለኝ። ኢየሩሳሌም ሆይ እግሮቻችን በአደባባይሽ ቆሙ። ኢየሩሳሌምስ እርስ በርሷ እንደ ተገጠገጠች ከተማ ተሠርታለች። የእግዚአብሔርን ስም ያመሰግኑ ዘንድ ለእስራኤል ምስክር ሊሆኑ የእግዚአብሔር ነገዶች ወደዚያ ይወጣሉ። ዙፋኖች በዚያ ለፍርድ ተቀምጠዋልና፣ የዳዊት ቤት ዙፋኖች። ለኢየሩሳሌም ሰላምን ለምኑ፣ አንተንም ለሚወዱ ልማት ይሁን። በኃይልህ ሰላም፣ በጌጠኛ ቤትህም ልማት ይሁን። ስለ ወንድሞቼ ስለ ባልንጀሮቼም በውስጥሽ ሰላም ይሁን አልሁ። ስለ አምላካችን ስለ እግዚአብሔር ቤት ላንቺ መልካምነትሽን ፈለግሁ። መዝሙር አንድ መቶ ሀያ ሶስት በሰማይ የምትኖር ሆይ ዓይኖቼን ወደ አንተ አነሳሁ። እነሆ የባሪያዎች ዓይኖች ወደ ጌታቸው እጅ እንደሆኑ፣ የባሪያዪቱም ዓይን ወደ እመ ቤቷ እጅ እንደሆነ እንዲሁ እስኪ መረን ድረስ ዐይናችን ወደ አምላካችን ወደ እግዚአብሔር ነው። ማረን አቤቱ ማረን፣ ንቀትን እጅግ ጠግበናልና፣ የባለጠጎችን ስልብና ስድብና የትዕቢተኞችን ንቀት ነፍሳችን እጅግ ጠገበች። መዝሙር አንድ መቶ ሀያ አራት እግዚአብሔር ከእኛ ጋር ባይሆን እስራኤል እንዲህ ይበል። እግዚአብሔር ከእኛ ጋር ባይሆን ሰዎች በእኛ ላይ በተነሱ ጊዜ፣ ቁጣቸው በላያችን በነደደ ጊዜ፣ በዚያን ጊዜ ሕያዋን ሳለን በዋጡን ነበር። በዚያን ጊዜ ውሃ ባሰጠመን ነበር፣ በነፍሳችንም ላይ ፈሳሽ ባለፈ ነበር። በዚያን ጊዜ የጎርፍ ውኃ በነፍሳችን ላይ ባለፈ ነበር። ለጥርሳቸው ንክሻ ያላደረገን እግዚአብሔር ይባረክ። ነፍሳችን እንደ ወፍ ከአዳኞች ወጥመድ አመለጠች። ወጥመድ ተሰበረ፣ እኛም አመለጥን። ረድኤታችን ሰማይንና ምድርን በሠራ በእግዚአብሔር ስም ነው። መዝሙር አንድ መቶ ሀያ አምስት በእግዚአብሔር የታመኑ እንደማይታወቅ ለዘላለም እንደሚኖር እንደ ጽዮን ተራራ ናቸው። ተራሮች በኢየሩሳሌም ዙሪያ እንደሆኑ ከዛሬ ጀምሮ ለዘላለም እግዚአብሔር በሕዝቡ ዙሪያ ነው። ጻድቃን እጃቸውን ወደ ክፋት እንዳይዘረጉ የኀጢአን በትር በጻድቃን እጣ ላይ አይኖርም። አቤቱ ለቸሮች ልባቸውም ለቀና መልካምን አድርግ። ወደ ጠማማነት የሚመለሱትን ግን አመፅን ከሚሠሩት ጋር እግዚአብሔር ይወስዳቸዋል። ሰላም በእስራኤል ላይ ይሁን። መዝሙር አንድ መቶ ሀያ ስድስት እግዚአብሔር የጽዮንን ምርኮ በመለሰ ጊዜ እጅግ ደስተኞች ሆን። በዚያን ጊዜ አፋችን ደስታን አንደበታችንም ሐሴትን ሞላ። በዚያን ጊዜ በአሕዛብ ዘንድ እግዚአብሔር ታላቅ ነገርን አደረገላቸው ተባለ። እግዚአብሔር ታላቅ ነገርን አደረገልን ደስም አለን። አቤቱ በደቡብ እንዳሉ ፈሳሾች ምርኳችንን መልስ። በልቅሶ የሚዘሩ በደስታ ይለቅማሉ። በሄዱ ጊዜ ዘራቸውን ተሸክመው እያለቀሱ ተሰማሩ። በተመለሱ ጊዜ ግን ነዶአቸውን ተሸክመው ደስ እያላቸው ይመጣሉ። መዝሙር አንድ መቶ ሀያ ሰባት እግዚአብሔር ቤትን ካልሠራ ሠራተኞች በከንቱ ይደክማሉ። እግዚአብሔር ከተማን ካልጠበቀ ጠባቂ በከንቱ ይተጋል። በማለዳ መገስገሳችሁም ከንቱ ነው። ለወዳጆቹ እንቅልፍን በሰጠ ጊዜ እናንተ የመከራን እንጀራ የምትበሉ ከተቀመጣችሁበት ተነሱ። እነሆ ልጆች የእግዚአብሔር ስጦታ ናቸው፣ የሆድም ፍሬ የእርሱ ዋጋ ነው። በኃያል እጅ እንዳሉ ፍላጾች የጎልማስነት ልጆች እንዲሁ ናቸው። ከእነርሱ ዘንድ ምኞቱን የሚፈጽም ብፁዕ ሰው ነው። ጠላቶቻቸውን በአደባባይ በተናገሩ ጊዜ እርሱ አያፍርም። መዝሙር አንድ መቶ ሀያ ስምንት እግዚአብሔርን የሚፈሩት ሁሉ በመንገዶቹም የሚሄዱ ምስጉኖች ናቸው። የድካምህን ፍሬ ትመገባለህ ምስጉነህ መልካምም ይሆንልሃል። ሚስትህ በቤትህ ሕልፍኝ ውስጥ እንደሚያፈራ ወይናት ልጆችህ በማዕድህ ዙሪያ እንደ ወይራ ቡቃያ ናቸው። እነሆ እግዚአብሔርን የሚፈራ ሰው እንዲህ ይባርካል። እግዚአብሔር ከጽዮን ይባርክህ፣ በሕይወትህ ዘመን ሁሉ የኢየሩሳሌምን መልካምነቷን ታያለህ። የልጆችህንም ልጆች ታያለህ። በእስራኤል ላይ ሰላም ይሁን። መዝሙር አንድ መቶ ሀያ ዘጠኝ እስራኤል ከታናሽነቴ ጀምሮ ብዙ ጊዜ ተሰለፉብኝ ይበል። ከትንሽነቴ ጀምሮ ብዙ ጊዜ ተሰለፉብኝ፣ ነገር ግን አላሸነፉኝም። ኃጢአተኞች በጀርባዬ ላይ መቱኝ፣ ኃጢአታቸውንም አስረዘሟት። እግዚአብሔር ጻድቅ ነው፤ የኃጢአተኞችን አንገታቸውን ቈረጠ። ጽዮንን የሚጠሉ ሁሉ ይፈሩ፣ ወደ ኋላቸውም ይመለሱ። በሰገነት ላይ እንደ በቀለ ሳር ሳይነቀል እንደሚደርቅ ለሚያጭደው እጁን ነዶዎቹን ለሚሰበስብ እቅፉን እንደማይሞላ ይሁ